ሴቶንዱን አባምሎ በሱ መንገድ ዶለ የእስላም ልጅ ሁላ ሶላት ከለከለ። ኸይረኛውም ሁላ ተኸይራ ገለለ። የአባ ሙራ መንገዴ ሁሉም ተከተለ። የኢብሊስም ምክር ሁሉም አዳመጠ። ትንሹም ትልቁም አዱንያ መረጠ። ወደ ላይ ወደ ታች ሁሉም ተሯሯጥ

ስራው ያስገርማል ከቶም ያደም ልጅ ለዱንያ መንገብገብ ተወልዶስ ያረጂ መንገብገብ ተወልዶስ ያረጂ የመለኛ መለኛነኛለ በመላው ደገመ በመላ ሁጣሲል ጀሊልም ሐከመ እውቀት አለኛዘመ በእውቀቱ ደከመ በእውቀት ሁጣሲል ጀሊልም ሐከመ ቀልቡ ደረቀና ሴት ወንዶ ተመመ ምነው ሰብራ ሳጣን ቀልባችን ተመመ የክብሪያ ጥምጣመ ሁሉም ተመተመ ሙራዲ እና ሙራዴ አልተገጣጠመ ሰው ዛሄር ነው እንጂ ውስጡን አልሰለመ የሁሉ መሄጃ መንገዱ ጨለመ የሁሉ መሄጃ መንገዱ ጨለመ መንገዱ ጨለመ ነጋዴነኛለ ብቻውን አለለ ንግድ በኛ አይነቱ ለኔ ይሁናለ ገበሬነኛለ ብቻውን ዋአለለ እርሻ በኛ አይነቱ ለእኔ እኔኔ በማለት ሙላውም ታገለ የመኽሉቅን ሥራ ኻሊቃ አስተዋለ የሒስድን ዘበኛ ጌታችን አዘዘው በጎሚ ሴት ወንዱን ንስበሶ አያያዘው ጌታችን አየና የኸልቁን ክፋቱን ፈውጀን ፈውጀ ትበጎን ሰደደው አፋቱን ደዋፋቱን ውኸልኩም ያስተውለው በዱንያ መልፋቱን ጌታም መወንጀሉን አላየም ጥፋቱን። መልበሱን አየን እንጂ ልብስ ማሰፋቱን ጥምጣም መጠምጠሙን ቁር ይመርፋቱን ቁጥሩ ማናወቀው አለት ተስሪፋቱን

ሰውም ይበሳጨ የለም ይቆረቆረው ዱንያ ሲያታ ሆነ ገንዘብ ሲቸግረው ሰው ይበሳጫል። ዱንያ በማታቱ ይኖር መሰለወይ? ዘላለም ሀያቱ ለዱንያው ለዲኑ ሰው ታልተባበረ ሙእሚን ተገናይቶ ታልተመካከረ

ዑምራችን አለቀ በመተማማት ወንድሙን ማሐሰድ ክብሩን ይቀንሳል። በሁለቱም ነገር ዐይሻድ ይፈረሳል። ወንድምን በመጥላት ምን ጥቅም ይገኛል? በማይጠቅም ነገር ሰው እንዴት ይሞኛል? ን እንዲህ ያለው ስራ ናት ይመስለኛል። ዛሬ የተያዘው አንዱ ላንዱ እርዳታ ኩራት በወንድም ላይ ሐሰድና አሜታ፣ ወንድሙን ሲያይ ሁሉም በመንገድ ወንድም ሲያይ ሁሉም ነፍሱ ቆርታ፣ ገፍቶ ማለፉ ማለ ሳይለው ሰላምታ። ሐሰድ ምን ይጠቅማል በወንድም ኩራት፣ አዱንያም ላይ ገኝ አኼራም ማጣት

ሁሉም በያለበት ኮራች እናቀልቡ አዋቂ በውቀቱ ሀብታም በገንዘቡ። ይሄ ኑሮ አይደለምን እንዲተናንቁ እድገት መች ይገኛል? ተዋድዑ ለቁ እንኳን እሱ ወንድሙን ወንድሙ ያልቀው፣ ገና መጀመሪያ አንዱ አንዱ ናቀው። ስራችን ሆነና በጣም የሚያስከፋ የኸይር አገኘው በላቱ ጠፋ። ወንድም ተገናኝቶ እንዳይጠቃቀም የተደረገበት ተደረገበት ድግምቱ አልታወቀም። የተደረገበት ድግምቱ አልታወቀም።

እሚሉት ሰዎቹን እኔ ወለይ ነኝ ባልተሰጠው መቃም በነብሱ ቢጠራ፣ ደረጃ ይጨምርም ተሚስቃለን ዘራ ና አላህ በሚሰጠው ለቃታ አልተፈራ። የሚሰማው የለም በራሱ ቢያወራ፣ በራሱ ቢያወራ፣ በኒ አደም ሲባል ያያዘም መከራ

አሲቡም አቢድ ነህ መባልን ወደዴ ንድ ቀው አርጎ ሶላት አልሰገዴ ወንድም አረይ ብሎን አላስተናገዴ አንተነ ትልቁ መባልን ወደዴ በጅል ናግርዶ ሁሉም ተጋረዴ ሁሉም ወንድም ጠላ አንዱ አንዱን ሓስተዴ ሁሉም በያለበት ከራማው

ሙእሚና ይናገም ድሃ ነው ተብሎ ድሃ እንዴት ይባላል በአላህ ተወክሎ። አንዳንዶቹ ሰዎችን አምራት ነተዋል በመላ እንከብራለን ብለው ተነስተዋል። እንከብራለን ማለት በመላ በእውቀት ነዋቆቹ ዘንዲያ ነው ትልቅ ስጠት

ባህሪያችን ነውን አባጣ ጎርባታ ሀብታሙም እንዲሃውም ሁሉ ማዕቅላታ ቀልቡ አለለና ተመንገዱ ወጣ። ነገሩ ምንድነው? ሴት ወንዱ ቅጣታ ሀሉ ተለወጠን፣ ሌላ ፈሊጥ መጣ። ሐቁን ተመካክረን አልተስማማን ባንዲ ፈረጃ አልተገኘም ተወደ ወደ አላህ ዘንዲ መለፍለፍ ነው እንጂ ስራውን ወሬውን ባፋችን ሁላችን ምን ያላ ሆኖ አላ ሳባችን በጅም ልናገር ሁሉም እንዲሰማ ትንሹም ትልቁም ጃሂሉም ዑለማ ዓረበኛ ቋንቋ የሆነ እንዲ ቁጥባው ታል ተተረቆመ ብዙ ሰው አይገባው። አንዲ ሰው ተነስቶ ምክርሲ መክራችሁ የስብከት ነው እንጂ ሐቂቃ ይመስላችሁ። በጣም አስቸገረን፣ የናንተ ሓላችሁ። ቀረብ ያልን ጊዜ ትሸሹናላችሁ። እናንተ ምን ትሉን? ይሄውም ደግናችሁ፣ ሸኻያችሁ በዛና አደናገራችሁ፣ አደናገራችሁ ተናጋሪ ዓሊም ን እስምን ጠፍጦ እበት ንቁት ነው እንጂ ት እጁ ገንዘባቱ ዓሊሞቹ ሁሉ ሳይሆጡ አልቀሩም ማዕሽር ሆነና ግን አልተከበሩም ወሬ ፍሬ የለው ባዶ ነው ገለባ ሰምተውታ አልሰሩበት መስማት ምን ሊረባ ፍሬ የሚገኘውን ነበር በመስራት ምን ያረግ መሰለ ባፉ ቢያወሩት። ወንድሞች አድምጡ ጀብ በትንሹ ላውራ ጀብ ምክክር ይወዳል ዲንና ሙዳራ። ይሄ መመካከር ናይት ናችሁ ማዕናው በመመካከር ነው ነገርም ይቀናው። ጠቃሚ የሆነ ማናቸውም ስራ ክብሬት ይታያል ለሰው መስሎ ግራ፣ እርሶ የሚጠቅምን አይመስልም አዝመራ ያስደስታል እንጂ በመኸር ሲያፈራ።